እንኳን አደረሳችሁ አቢሲኒያ የኢትዮጵያ ሬስቶራንት በጀርመን ቦን መሃል ከተማው ላይ አፕሪል 26 2025 13 ሰዓት ላይ በድምቀት ተመርቆ ይከፈታል። ዲጄ ቲኒ በተለያዩ ሙዚቃዎቹ ሲያዝናናችሁ ሊቆይ ዝግጅቱን አጠናቆ ጨርሷል። እነሆ! አቢሲኒያ ሬስቶራንት እጅግ ደረጃውን በጠበቀ መልኩ ሀገሮ ያሉ እስከሚመስለው ድረስ ባህላዊ ወጉን ጠብቆ የተሰራ እንዲሁም እጅ በሚያስቆረጥሙ ምግቦቻቸው ሊያስደስቱን የተዘጋጁ የረጅም ዓመት ልምድ ባላቸው ባለሙያዎች የሚከፈተው አቢሲንያ ሬስቶራንት በቦን መሃል ከተማ ላይ መታችሁ አዲስ ሬስቶራንታቸውን እንድትመርቁላቸው እንዲሁም ያማሩትን የኢትዮጵያ ምግብ እንድትቋደሱ በአፕሪል 26 ተጋብዛችኋል። አይቀርም እዛው እንገናኝ። አቢሲኒያ የኢትዮጵያ ሬስቶራንት በጀርመን ቦን ከተማ በአፕሪል 26 ይመረቃል። አድራሻ ፍራንስ ስትራሰ 36 አምስት ሶስት አንድ አንድ አንድ